ትምህርት ዋናው ነብስ መዳኑ ነው አላለው። የጸጋው ቃል ለሁሉ ነገር ነው። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ለብር ነው እንዴ? ይላል አው ኢኮኖሚ ሽማ ሆኗል። ስራ ሽማ ሆኗል። አልንቀሳቀስ ብሎኛል። አዳጋቡ ድጋማ ሱትራፋ እሺ እንግዲህ በአደባባይ መሳደብ ጀምረዋል። እንግዲህ እግዚአብሔር ልቦና ይስጣቸው ነው የሚባል ለእናንተ ለምታስተውሉ ግን፣ እስኪ እስከ መጨረሻ ስሙ። ነው ወንጌል ከዚህ በፊት እንጀራ ነው ወንጌል የምስራቹ ወንጌል እንጀራ ስለመብት ነው ብሎ ነበር። እንግዲህ ሐዋርያ ጳውሎስን ይጠቅስና ሐዋርያ ጳውሎስን ነው የሚሰድበው። ይህ ሰው ሐዋርያ ጳውሎስን ራስን ነው የሚሰድበው። እስኪ ሐዋርያው ጳውሎስ ስለዚህ ጉዳይ ምን አለ እናንብበው። እስኪ እሺ፣ እዚህ ጋ ያለውን እናነበዋለን። መጀመሪያ ከዚህ ጋር ቦታ ስለማይበቃ ይሉን ላንብብላችሁ። አንደኛ ጢሞቴዎስ ምዕራፍ ስድስት ላይ ነው። እነዚህን አስተምርና ምክር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ይላል አንዳች አያውቅም? ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ምን ይላል ይናፍቃል። ከነዚህም ቅናት፣ ክርክር፣ ስድብ፣ ክፉ ሐሳብ፣ እርስ በርስ መናደድ ይወጣሉ። አእምሯቸው ምን በጠፋባቸው፣ እውነትንም በተቀሙ፣ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ምን በል ራቅ ይለዋል፣ ጢሞቴዎስም ከዛ ምን ይለዋል፣ ቁጥር ስድስት ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንም፣ አንዳች ልንወስድ አይቻለንም። ምግብና ልብስ ከኖረን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በመፍረስና በመጥፋት በሚያሰጥምና በሚጎዳ በፈተናም በወጥመድ እያዛሉ ይወድቃሉ ይላል። እንግዲህ የሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ሐዋርያው ጳውሎስ ስለ ወንጌል ያውም ስለ ቁስ ሊሰብክ ከጌታችን ከኢየሱስ ክርስቶስ ጋር ትምህርቱ ጋር ማይስማማ ትምህርት ስለ ቁስ፣ ስለዚህ ዓለም ምድር ሊሰብክ ጳውሎስ የቱ ጋር ነው የተገኘው? እንደዚህ ነው እንግዲህ። ጳውሎስ የሚጽፈው ጀዝባ እንደሚለው ነው ያለው። ጳውሎስን የመጀመሪያ የተሰደበው ሐዋርያው ቅዱስ ጳውሎስ ነው። ቀጥሎ ጌታችን ኢየሱስ ክርስቶስ ነው የተሰደበው። ምክንያቱም ከጌታ ጋር የማይስማማ አለ። የጌታ ትምህርት ምንድን ነው? ጽድቅና መንግስቱን ፈልጉ፣ ሌላው ግን ይጨመርላቸዋል ያለው አለ። አዎ እንጂ ስለ ቁስ አልሰበከም። ስለሚበላ ስለሚጠጣ ስለምን ታስባላችሁ? እነዚህ ሁሉ ማለት ነው እንደሚያስፈልጋችሁ እሱ ያውቃል። እናንተ ግን አሕዛብን አትምሰሏቸው። እነሱ በከንቱ እነዚህን ሁሉ ይለምናሉ። እናንተ ግን አትምሰሏቸው ምናትበሏቸው አትም አትምሰሏቸው እናንተ ግን ጽድቅና መንግስቱ ፈልጉ ሌላው ይጨመራል ኦኬ እግዚአብሔርን መምሰል የክርስቶስን መልክ መምሰል መንፈሳዊ ህይወትን መገንባት ጸሎታቸው የነ ጳውሎስ ምን ነበር ምን ነበር ወዳጆች እግዚአብሔርን እንዲያውቁት ጌታን እንዲመስሉ በቀንና በሌሊት የመገለጥ መንፈስ እንዲሰጣቸው እሱን እንዲያውቁ ይጸልዩላቸው ነበር ለህዝቡ እንጂ እንደዚህ ኮተታ ኮተት የዚህ ዓለም ያወራሉ ያወራሉ እንደውም እንደዚህ ብሏል ተመልከቱ ቀጥሎ ያለው እንደዚህ ይላቸዋል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 29 ላይ ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ የሚያለቅሱ እንደማያለቅሱ ደስ የሚላቸው ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚህ ዓለም የሚጠቀሙ በሙሉ እንደማይጠቀምበት ይሁኑ፤ የዚች ዓለም መልክ ኃላፊ ነውና። አንሚ ጳውሎስ ጀዝባ ብሎ የሚሳደበው ማንን ነው? ሐዋርያ ቅዱስ ጳውሎስን። ምክንያቱም አባቶቻችን በጴንጤ ውስጥ ያለ ቅዱሳን አባቶች፣ ለምሳሌ ከሐዋርያት በኋላ ያሉ ብዙዎች ይህንን አሁን ዛሬ ላይ የሚሰብኩትን ስብከት አልሰበቁ። ጌታ ኢየሱስ አልሰበከውም። እንዲሁም በጴንጤ ውስጥ ደግሞ ታውቃላችሁ፣ እነ ተስፋ ጋብሶን አባቶችን ብዙዎችን ተመልከቷቸው። የቱ ጋር ሰ እነዚህ ሁሉ አባቶች በመከራ ወንጌልን እዚህ እናንተ ጋር እኛ ጋር ያደረሱ ጀዝባዎች ናቸው። በእነዚህ አባባል ጀዝባዎች ተብለዋል። ኦኬ